አንተ ነብይ ነው፣ እሺ ይሁንና ማለት ነው። ቢያንስ ሙታን አስነስተዋል፣ ሙታን አስነስተዋል። ከሞት ከሶስት ቀን በኋላ ሞትን ድል አድርጎ ተነስተዋል። ነብይ ከሆነ ነብዩ መሐመድ ለአንተ አሁን ትልቁ ነብዩ መሐመድ ነው፣ ለምሳሌ አይደለም፣ ትልቁ ነብይ እኮ። ለምን እሱ አንድም ታምር አልሰራም፣ አንድም ታምር የሰማነው የለም። በነገራችን ላይ እንዴት አርጌ ነብዩነትን እቀበለዋለሁ? አንደኛ ሁለተኛ ምንም ያደረገው ነገር የለም። በዚህ ምድር ላይ የማውቀው ለምሳሌ አራት ሚስት እንዳገባ ሰምቻለው። የሰማሁትን ነው የምለው። እኔ ጌታ መጣው ምናምን ምናምን እንዳትላይ ጥያቄ ነው የምጠይቅህ። ይችላል አዎ። ነብይ ሁኖ አንድ ታምር ሳይሰራ እንዴት ነብይ ሁኖ የቀረበ? ከኢየሱስ ክርስቶስ በላይስ እንዴት ልታረጉ ቻላችሁ? ወይም ከኢሳ በላይ እንዴት ልታረጉ ቻላችሁ? ቢያንስ ይሳ አድርጓል፣ ወደ ሰማይ ዳግመኛ ይመጣል። ይሄንም አንተ ታምንበታል ይመስለኛል። እሱ ግን አሁንም ከመቃብር በታች ያለና ከመቃብር መቃብርን ሞት እንድል አድርጎ የተነሳ እያለ እንዴት መቃብር ውስጥ ያለ ነብይ እንዴት አድርጌ ልቀበለው እችላለሁ? እሺ፣ የመጀመሪያው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ ተአምር ለምን አላደረጉም የሚለው ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምር አድርገዋል፣ በዚያው በላይ ተአምር ነቢይ ሙሐመድ ስለ ላ ለ ስለም ከአንድ ሺህ በላይ ተአምራቶችን አድርገዋል ነገር ግን እኛ ትኩረታችን ትምህርታቸው ላይ እንጂ የሚታይ የተሰራ ነገር ላይ አይደለም ያን እናንሳ ከተባለ አነሳላቸዋለሁ ነቢያችን ለ ላ ስለም ሌላው ነገር አድርገዋል ወይ ኢየሱስ አድርገዋል ነቢ ሙሐመድ እስ አድርገዋል ወይ ከተባለ አሁ ነቢይ ሙሐመድ ስለ ላ ስለም አድርገዋል ኢየሱስ ካረገበት ቦታ እጥፍ እጥፍ እጥፍ እጥፍ እጥፍ እጥፍ

መሲሁ ባያቸው ጊዜ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ አለም መጣ ብሎ ተቀበላቸው ታቸዋል። ታዲያ ነቢዩ መሐመድ በምን ቋንቋ? ነቢዩ መሐመድ አረበኛ ብቻ ነው የሚሰማው። በደንብ እያስረዳ እንዳልመለስብ ብዬ ነው። አረበኛ ብቻ ነው የሚሰማው። የኢሳ ወይም የኢየሱስ ክርስቶስ ቋንቋ ምን አይነት ነበር በእናንተ እምነት? በጣም ጥሩ። የነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ቋንቋ እንዲረዱ የማድረግ አቅም አለ የለ ማምላክ በዚያ በርሳቸው ቋንቋ እንዲግባቡ አደረገ፣ አላህ ስብሓነው ተዓላ። ከዚያ በኋላ ነቢያችን ሰለላሁ አለይሂ ወሰለም ወዴት ሄዱ? እስከ ሰባተኛው ሰማይ ድረስ አድርገዋል። መሲሁ እስከ ሁለተኛው ሰማይ ድረስ ነው ያደረገው፣ ከዚያ በላይ አላረግም። ይህ ግን ደረጃውን ዝቅ ያደርጋል እያልኩኝ አይደለም፣ እንዳው ከጠየቃቸው ሀይቀር ነው ወዴት አድርገዋል የሚለው ገብታችኋል? መሲሁ ሁለተኛው ሰማይ ድረስ ነው፣ ከዚያ በኋላ አልሄዱም። ነቢያችን ሰለላሁ አለይሂ ወሰለም እስከ ሰባቱ ሰማይ ድረስ አድርገዋል። አንደኛው ሰማይ ሁለተኛ፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ሰባተኛው ሰማይ ላይ ማንን እንዳገኘ ተናግረዋል። ራአይቱ ኢብራሂም አሉ። አብርሃምን ያገኘው። ላሳየህ ማስረጃ ላውጣልህ። በራ አይደለም ቁርሃን የወረደ እኮ በነብዩ ላይ ነው። እና ራሳቸው ነው ይሄንን የተናገሩት አይደል? ይሄ የሚናገሩትን ነገር እያስጣፋቸው ነው። እንዴት አረጌ ሱቸው የተናገሩትን ቃላት ላምናቸው ይችላሉ። ስለዚህ ነቢይ የተናገረውን ቃል አትቀበልም ማለት ነው። አንድ ነቢይ ቢናገር አትቀበልም? እቀበላለሁ። ስለምቀበል ኮ ነው የምጠይቅህ። ግን ይጨመር አይጨመር ምን ማስረጃ ለኝ ነው ነብይ ጠቅላላ ነብይ የተባለው በቃ፣ እንደዚህ ነው፣ እንደዚህ ነው፣ በቃ አለቃለቀ። ከሆነ እንዲያስማማኝ ይችላል። ይህን ነገር አምላክ ራሱ መሰክርላቸዋል። የመሰከረበትን ቦታ ያሳይሃለሁ። አንተ ይህን አልቀበልም የነብይ ንግግር ካልክ መጽሐፈህ ልትክድ ነው። ከእምነቱ ውጭ ልትወጣ ነው። አንተም ነብይን የነገረኝ ብለህ የምትቀበለው ነውና መጽሐፈህ መቼም መላአክ መጥቶ አልሰጠህም ይህንን መጽሐፍ ብታል አለ ያ ነው። አምላክ ስለ መሲሁ ተናገረ ብለህ ታምናለህ። እንሆ የምወደው አንድያ ልጄ ነው ስላለ አምኛ አልክ። አምላክ ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አዎ አድርጓል ብሎ ቁርአን ላይ በግልጽ ይናገርላቸዋል። ሱብሓነ አለዚ አስራ ቢዓብዲሂ ሌይለ ሚን ልመስጅድ ልሐራም መስጂድ ሱረቱል እስራ እና ሱረቱ ነጅም የወረዱት ሁለቱ ስራዎች ስለ ነቢይ መሀመድ ወደ ሰማይ አለም መሄዳቸውን የሚገልጽ ነው። አምላክ ራሱ በቃል በቃል ይመሰክርላቸዋል። ልክ እንዲሁ ነቢያችን ሰለላሁ አለይህ ወሰለም ያንን በሰማይ ላይ ያደረጉ ጊዜ ያዩትንና ያደረጉትን ሁሉ ተናገሩ። ይህንንም አምላክ ይመሰክርላቸው የሚገርምህ እንዳሁን ጨምረልኝ ነብ መሀመድ ላ ወወ ወንድሜ እንትን ነው። አሁን ነብዩ መሀመድ አድርጓል እስከ ሰባተኛ ሰማይ ኢየሱስ ወይም ኢሳ እስከ ሁለተኛው ሰማይ አድርጓል ነው የምትለኝ። ኢሳ እስከ አንደኛው ሰማይ የሚሆን በስጋ ሲያድርግ መጽሐፍ ቅዱስም ይናገራል። እንግዲህ አንተም የምታውቀው ነገር ይመስለኛል። የነብዩ ግን መካ ውስጥ ነው ያለ፣ አይደለም ሳውዲ አረቢያ ያለ እና ማድረጉ በነፍሱ ከሆነ የማንኛውም ሰው ሊያደርግ ይችላል ይባላል። እና እንዴት ይህን ማሳመኛ በስጋ ለምን አላረገም? በስጋ እኮ ነው በሙሉ ማንነታቸው ነው ያደረጉት። ነቢዩ ሰለላሁ ዓለይሂ ወሰለም ከመካ ወደ ቤይተል መቅድስ ኢየሩሳሌም ሄዱ። ኢየሩሳሌም ነቢያቶች ሁሉ፣ እስራኤላውያን ነቢያት የሚሰግዱበት መስጅድ ያ መስጅድ ነበር። ቤይተል መቅድስ ገቶች አለርለ እዚያ ነበር የሚሰግዱት ነቢያት ሁሉ። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ለምን እዛ ወሰዳቸው? መልአኩ ገብርኤል ነው መቶ የወሰዳቸው ጅብሪል ነቢ ሙሐመድ ሰለላሁ ዓለይሂ ወሰለምን በሌሊት የወሰዳቸው እና ሙሐመድ ቁም አላቸው። ዛሬ ከአላህ ዘንድ ትልቅ መስተንግዶ አለ። የሶላትን ትእዛዝ ሊሰጣቸው ነው፣ ቀጥታ ቃል በቃል ያናግራቸው ነው። የወሰዳቸው መላእኩ ጅብሪል ዓለይሂ ሰላም እስከ ቤተል መቅድስ ድረስ ሄዱ። ገብተሃል። ከቤተል መቅድስ በኋላ ቀጥታ ወደ ሰማይ ነው ያደረጉት። ይህ ነው። በዚያን ጊዜ ነቢያችን ሰለላሁ ዓለይሂ ወሰለም ሰባትን ሰማይ እስከ ቤተል መቅድስ ደርሼ መጣሁኝ። ልክ እንዲሁ ሰባቱን ሰማይ አድርጌ መጣሁኝ፣ ከአምላኪም ጋር ንግግር አድርጌ የሶላትን ትዕዛዝ ይዤ መጣሁ ብለው በተናገሩ ጊዜ ምድር ላይ ወርደው ልክ ከመጡ በኋላ ማለት ነው። አሁን የሌላ ሰዎች ምስክር ልሰጥህ ነው። አይሁዲዎች ይሄን ነገር አስተባበሉ፣ የመካ ሰዎችም አስተባበሉ፣ ተሳለቁ። ጭራሽ እንዴ በአንድ ሌሊት እስከ ኢየሩሳሌም ደርሼ መጣሁ እያለ ነው ሞሐመድ ከዚያም ሰባቱን ሰማይ አድርጌ መጣሁ እያለ ነው ብለው በተሳለቁ ጊዜ አይሁዲዎች ፈተና አቀረቡላቸው። መቼም ሙሐመድ በሕይወት ዘመነህ ኢየሩሳሌም ሄደህ ቤተ መቅደስን ያን የነቢያት መስጅድ እንዳላየህ እናውቃለን አሉ። ሄደው አያውቁም ነበር ነቢ ስ ላ ሰለም ያውቃሉ። ስለዚህ አሁን ቤተ መቅደስን ያን የነቢያት መስጅድ ግለጽልን፣ እስኪ ምን ይመስላል ብለው ጠየቋቸው። ይሄም በትክክል ከተናገርክ በእርግጥም አይተዋል ብለን እንመሰክራለን አሉ እራሳቸው ከዲያኖች። ነቢያችን ሰለላሁ ዓለይሂ ወሰለም የቤተ መቅደስን ሁሉን ነገር ገለጹላቸው። ከመሞታቸው በፊት ነው። ሰባተኛ ሰማይ ያደረጉት ከመሞታቸው በፊት አዎ፣ በህይወት እያሉ እኔ ራሱ እስካሁን ድረስ 33 አመት በምድር ላይ ኖሬያለሁ፣ እና ከምናምን ጊዜ በላይ ሰማይና ያለው በህልሜ እና ይሄ እንዴት አርግደም በቃ ሰማይ እሄዳለሁ። ሲወለንም ያለው እንዴት አድርጊ አሁን ማለት እንግዲህ በስጋያ ያለው ነው። ይሄንም አይውና ከሞት ከበኋላ ለጃሪ የፈጣሪ ፈቃድ ነው። እስከ ሰባተኛ ሰማይ ማን የሚያየው ነው። ማየት አይደለም ማየት አይደለም፣ በአካል መሄድ ነው። አባ አዳም ታንዴ እስከ ጨርስ ድረስ አታቋርጠሽ፣ ጠይቀሃል፣ ሌሎች ይማሩበታል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛ ሰማይ አርገው ከመጡ አይሁዶች ጠየቋቸው። አይሁዶች ጠየቋቸው፣ አንተ በትክክል እንደው ኢየሩሳሌም ሄደህ ከሆነና ከዛም ሰባተኛ ሰማይ አድርገህ ከሆነ